በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በአብ በወልድ በመንፈስ ቅዱስ መለኮታዊ ኃይልና አገዛዝ ስልጣን በፈጠሩን በአጋዕዝተ ዓለም ስላሴ እያመንኩ እየተማጸንኩ በእነሱ ስም ሰላምታዬን አቀርብላችኋለሁ። እንደምንሰነበታቸው እንደምን ዋላችሁ? ስሉስ ቅዱስ ቸርነታቸው እና ምረታቸው፣ ይቅርታቸው ለዚህ ሰዓት አድርሶናልና አምልኮትና ወዳሴ ክብርና አኮቴት ለአጋይስታ ዓለም ቅድስት ስላሴ ይሁን። ዛሬ መድኃኔ ዓለም በቸርነቱ እና በፍቅሩ ጉባኤያችንን እንደባረክልን መጠን ምንማማርበት ርዕሳችን የሚሆነው ልክፍት ማለት ምን ማለት ነው በሚል ይሆናል። ኃያሉ አምላካችን ጉባኤያችንን ይባርክልን፣ ክፉን ኃይል የያዝልን ለመንፈሳዊ ህይወታችን እና ከመናፈስ ጋር ባለውን አንድ ደረጃ ከፍ የምንልበት እና መረጃ የምናገኝበት አይነት ትምህርት እንዲሆን የሀያሉ አምላካችን መድኃኔ ዓለም መልካም እና ቅዱስ የሆነ ፈቃድ ይሁንልን። አሜን። እንግዲህ እንደሚታወቀው የቅዱስ ጊዮርጊስ ዝክርን ዘክር ብያችሁ ብዙዎቻችሁ አግዛችሁ እንዘክረናል። መድኃኔ ዓለም የተሳተፋችሁትን በሙሉ ስጦታችሁን ይቀበላችሁ። ቅዱስ ጊዮርጊስ በነፍስም በስጋም ዋስጠ በቃው ነው። ለቅድስ ሥላሴ መንግስት ያብቃችሁ። በስጋም በነፍስም ክፉን ኃይል በተዋጋችሁ ጊዜ ቅዱስ ጊዮርጊስ ፈጥኖ ደርሶ ይጣልላችሁ። የመድኃኒዓለም የአባታዊ ፍቅሩ መለኮታዊ ኃይሉና አገዛዙ፣ ስልጣኑ ከትውልዳችሁም፣ ከዘራችሁም፣ ከባህሪያችሁ፣ ከስራችሁም፣ ከትዳራችሁም ጋር ይዋሃድላችሁ። አሜን። እሺ፣ ከመናፍስት ውጊያዎች መካከል አንዱ ይህ ልክፍት ነው። የትኛውም ሰው በዚህ ምድር ላይ እስካለ የመናፍስት ውጊያ እንዳለበት በተደጋጋሚ በትምህርቶቻችን ላይ አይተናል። ክፉ ኃይል በተለያዩ መንገዶች ሊመጣ ይችላል። አንዱ አብሮ በመወለድ ነው። ሁለተኛው በመልከፍ ነው። ሶስተኛው ሲላክ ነው፣ በቡዳ መልክ። ልክፍትና ቡዳ ትንሽ ተቀራራቢ ሀሳብ የያዙ የመናፍስት የውጊያ ክፍሎች ናቸው። ልክፍት ሲባል አንድ ባህሪና ጸባይ፣ ወይም አንድ የተበላሸና የተጣመመ ነገር ላይ አትኩረን በዛ ላይ እየተመላለስን እድሜያችንና ጊዜያችን እንድንፈጅ የሚያደርግ የመናፍስት ውጊያ ነው። ልክፍት የተለያዩ ስያሜዎች ይኖራሉ። ወይም የትኛውም ሰው ሳያውቀውም እያወቀውም የሆነ የተበላሸ ጉድን ወይም የተለከፈበት ስነ ባሕሪና ጸባይ ተፈጥሯዊ የሆነ ያሳደገው ማንነቱ ሊኖረው ይችላል። ያ ልክፍት ይባላል። ብዙ ጊዜ ልክፍት የሚባሉ የመናፍስት አይነቶች አጋንንት ወይ ሰይጣን ነው የሚሆነው። ግን ብዙ ጊዜ ልክፍቶች አጋንንት ናቸው የሚሆኑት ብዙ ጊዜ የሚነሱት ከቆሻሻ፣ ከቡና፣ ከአተላ፣ ከሱሳሱስ፣ ከመጠጥ፣ ከዝሙት፣ ከጫት ይሄ ለመናፍስት ከሚገበሩ ግብሮች ላይ ተነስተው የሚይዙን አይነት መናፍስቶች ልክፍት ይባላል። ለመናፍስት ከሚገበር ግብር ላይ ተነስተው የሚይዙንና ወደ ሰውነታችን ወይም ወደ ማንነታችን የሚቀላቀሉ የመናፍስት አካል ልክፍት ይባላል። ልክፍት ልክፍት በምን በምን አይነት አቅጣጫ እንደሚመጡ እንማማራለን። ከዛ በፊት ግን ወደ መጽሐፍ ቅዱሳችን እንመለስና የትኛውም የክፉ ኃይል ውጊያ ወደ እግዚአብሔር ከቀረብንና እግዚአብሔርን ከያዝን ለየትኛውም ጥያቄያችንና የህይወት ጉዟችን መንፈሳዊ የሆኑ አቋምና መንገዶችን ካበጀን ሁሉም ነገር በመንፈሳዊ መንገድ ይፈታል ብለን እምነት ካለን የእምነት ኃይላችን እንዲገለጥ እለት እለት በአምልኮትና በጸሎት የምንተጋ ከሆነ የትኛውም የመናፍስት ኃይልና ውጊያ ወደ ህይወታችን ላይ ገባ ይችላል። ቢገባም ቶሎ የያዘ መናፍስትን የሚያዳክመው መንፈሳዊ ህይወታችንና ለእግዚአብሔር ካለን ቀረቤታ ነው። ለአምልኮት ያለን ቆራጥ ልብና መድን ያለምን የተረዳንበትና ወደ ህይወታችን ያቀረብንበት መንገድ ነው። ወደ እግዚአብሔር የበለጠ ስንቀርብ ክፉ መንፈስ የበለጠ ከእኛ ይርቃል። ወደ እግዚአብሔር የበለጠ ለመቅረብ ወሳኝ የሆነ ልብስና ቆራጥ የሆነ አቋም ሲኖር ክፉ መንፈስም እኛን ለመራቅ ይወስናል። የያዕቆብ መልእክት ምዕራፍ አራት ቁጥር ስምንት ላይ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳቢ ያላችሁ አንዱን ይላል በቃ ይህ ትልቁ የመጽሐፍ ቅዱስ መመሪያ ነው። መንፈሳዊ ሕይወት መመሪያ አንዱ ክፍል ይሄ ነው፣ ወደ እግዚአብሔር መቅረብ። ወደ እግዚአብሔር ስንቀርብ እሱም ወደ እኛ ይቀርባል። መንፈሳዊ ኃይላችን እየተገለጠ፣ የእምነት አቋማችን እየሰፋ መንፈሳዊ የሆኑ ሕይወቶችን የምንላ ትልቁ የክርስትና ጉዞ ውጤቱ የሚመነጨው ወደ እግዚአብሔር መቅረብ ላይ ነው። ወይም መንፈሳዊ ሕይወታችን የምንገነባበት መንገድ፣ ከእግዚአብሔር ጋር የምንገናኝበት መንገድ ወደ እግዚአብሔር የያዕቆብ መልእክት ምዕራፍ አራት ቁጥር ስምንት ላይ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል፣ እናንተ ኃጢአተኞች እጆቻችሁን አንጹ ይላል። መንፈሳዊ አቋምና ወኔ፣ የእምነት ኃይልና ደረጃ ከፍ የሚለውና በእምነት በኩል ያለን አቋም የማይነዋወጥና የማይሸረሽር የሚሆነው ወደ እግዚአብሔር መቅረብን ትልቁ ኑሮንም ስጋዊና መንፈሳዊ የሆኑ ጉዞዎቻችን የምናሳምርበት መንገድ ነው ብለን ስናምን ነው። ወደ እግዚአብሔር ስትቀርብ በረከት እንትቀምሳለህ፣ የእግዚአብሔር እርዳታ እንትቀምሳለህ። መንፈሳዊ ቋንቋዎችና ድምፆችን አንደበትህ ያወጣል። ልብህ የእምነት ይሆናል፣ መንፈሳዊ መዝገብ፣ ክፉ ኃይል ያጠላው ጥላ ሊነሳል። ወደ እግዚአብሔር ስትቀርብ እይታዎችህና አስተሳሰብህ የእግዚአብሔርን ሕግና ትእዛዝ መንገዱንና መንግሥተ ሰማያትን የስላሴን ክብርና የመድኃኔዓለምን ፍቅር በሙሉ የሚያስብና የሚያስተውል ይሆናል። ማስተዋል ታገኛለህ ማለት ነው። ወደ እግዚአብሔር ስትቀርብ እና እግዚአብሔር ስትቀርብ ክፉ ኃይል አንተን አይቀርብም። ክፉ ኃይል እንደፈለገውን የሚወራጭብን ከእግዚአብሔር ስለራቅ ነው። እግዚአብሔር የሆነውን አካሄድን ህጉን፣ ትዕዛዙን የአምልኮቱን መንገድ እና መስመር ከዛም በላይ በእምነት በኩል ምድራዊ ህይወት እና የስጋን ፍላጎት ማርካት አለመቻላችን ይህንን በአጠቃላይ ከእግዚአብሔር እንድንርቅ አድርጎናል። ስራው፣ ጊዜ ማጣቱ፣ ስጋዊ የሆኑ ፍላጎቶች፣ የትዳሩ ሁኔታ፣ የእንጀራ ጉዳይ በአጠቃላይ መሰናክል እየሆነብን ከእግዚአብሔር ጋር እንዳንገናኝና በሰፊው ጸሎት እንዳናበዛ አግዶ ይዞናል። ስለዚህ ይህ ልክፍቱም ወደ ህይወታችን እንዳይገባ ትልቁ መከላከያ መንገድ ወደ እግዚአብሔር መቅረብ። ይህ ልክፍት የሚባለው ቅድም እንዳልኳችሁ በክፉ መናፍስት አስተማሪነትና ወይም ገላጭነት አንድ የተበላሸ ባህሪ ላይ እድሜን የምንጨርስበት የመናፍስት የውጊያ ክፍል። አሁን እንደዚህ ከሆነ ኃጢአት፣ የልማድ ኃጢአት ልክፍት ይሆናል። ሶስት ልክፍት ይሆናል። ከዛም በላይ ደግሞ ልንተው ያልቻል ነው። የተበላሸ ባህሪና ማንነትም ልክፍት ይሆናል። አሁን ኃጢአት ብዙ ጊዜ አንድ የልማድ ኃጢአት የምንለው በተደጋጋሚ ነው። የልማድ ኃጢአት የምንወድቀው ዛሬም ነገም፣ ዛሬም ነገም፣ ያ ልክፍት ነው። ከሰውነታችን ጋር መናፈሱ ከተዋህደ ለክፎናል ማለት ሰውነታችን ለክፎታል፣ ባህሪያችንን ለክፎታል፣ እይታችን ለክፎታል፣ አስተሳሰባችን ለክፎታል፣ ልባችን ለክፎታል። በሱ አይን፣ በሱ ልብ፣ በሱ ሀሳብ የምንመራበትን አቋም ከመሰረተ በእኛ ውስጥ ልክፍት የህይወታችን መሪ ነው ማለት ነው። ስለዚህ ልክፍት በተለይ ሱሳ ሱስ ሩጦ የሆነ ሱስ ላይ ሩጦ የሆነ ሱስ ላይ መጠመድ፣ ጊዜን እና ዕድሜን ዘመንን በዛ ውስጥ እየተመላለሱ መጨረስ፣ ገንዘብ ስታገኝ ሩጠህ ለሱስ መገበር፣ ያለ ትንሽ ስራ ትሰራና ሩጠህ ወደ ሱስ፣ ትንሽ ሀብት ስታገኝ መጨረስ፣ ማጥፋት፣ መባከን፣ መለመን። መጨረሻ ላይ ሱሰኛ ሰው ለማኝ ነው የሚሆነው ያውም የስጋ ለማኝ የስጋ ለማኝ ለዳብሎስ ፍላጎትን ለማርካት ለማኝ ትሆናል። የዳብሎስን ሀሳብ ለማሟላት ለማኝ የሰው ፊት የምታይ ዝም ጠብሎ የሚለምኑ እኮ አሉ። ቅፈላ ነው የምትሉት እናንተ፣ የሚቀፍሉ ማለት ነው ያ ለሱስ እኮ ነው ቅፈላው። ታዲያ ያ ልክፍት ነው እንግዲህ እና የተለከፈ ነው በተለይ በብዛት በሱስ እና በአመን የተለከፈ ነው። ስለዚህ ልክፍት የሚለው አንድ የተበላሸ ባህሪና ፀባይ ላይ አዘውትረን ልንወጣና ልንተው ካልቻን ያ መናፍስቱ በአጠቃላይ ልክፍት ይሆናል። የትኛውም መንፈስ ወይ ሴጣን ወይ አጋንት ልክፍት ሰይጣን ወይ ልክፍት አጋንት መንፈሱ አዙሮ አዙሮ አዙሮ አዙሮ እዛ ቦታ ላይ የሚጥለን ከሆነ ለክፎናል ማለት ነው። ሀገርም ልክፍት ይሆናል። አንዳንድ ሰው ዝም ብሎ ውጭ ሀገር ውጭ ሀገር ውጭ ሀገር የውጭ ሀገር ልክፍት ነው። የየሀገሩ ልክፍት አለ ያው እንደሚገበርለት ግብር እንደሚሰራለት ኃጢአት የየሀገሩም ልክፍት ይወስድ ነው። አንዳንድ ሀገር ላይ ዝሙት ልክፍት ነው። አንዳንዱ ላይ ጫቱ ልክፍት ነው። ልክ አሁን ወደዚህ ወደ ሀረር ወደ ምናምን ምስራቅ ስትሄዱ የጫቱ አለም ቁርስ ምሳራት ነው። ስለዚህ በአንድ በሌላ መንገድ መለከፍ አለ ማለት ነው። እና መናፍስት በሁለት እንደሚከፈሉ ሁሉ ሰይጣንም አጋንንትም ልክፍት ነው። ዕድሜ ልካችን በዛ በልክፍት አዙሪት ውስጥ እንጨርስ ያደርጉናል። ማለት አጠቃላይ ከዚህ የመናፍስት ወረርሽኝና ውጊያ ለማምለጥ ወይም የልክፍቱን ዓለም ለማለፍ ብዙ አይነት መንገዶች አሉ። ዋናው የትኛውን መንፈስ ለማሸነፍ መጀመሪያ ማስተካከልና መገንባት ያለብን መንፈሳዊ አቋማችን ነው። መጽሐፈ ሲራክ እንዲህ ይላል፣ እናንተ አላዋቂዎች ወደ እኔ ቅረቡ፣ በጥበብ ቤትም ትኖራላችሁ አላዋቂዎች ወደ እኔ ቅረቡ። ወደ መድኃኒያለም መቅረብ፣ ወደ ቅድስት ሥላሴ መቅረብ የመናፍስት ውጊያን ኃይል የምናሸንፈው በእግዚአብሔር ኃይልና መንፈስ እንዲሁም ፈቃድና ብርታት ጭምር ነው። የእግዚአብሔር የሆነው ነገር ካረዳም በስተቀር ክፉን ኃይል ለማሸነፍ በጣም ከባድ ነው። የማይታዩ ስለሆኑ የማይታየውን የምንጥለው በማይታየው የእግዚአብሔር መንፈስ ነው። የነፍስ ዓይን ሲበራ ግን ታየዋለው ሁለቱ። አዎ፣ ስለዚህ ልክፍት የሚባለው ከቆሻሻ ከተለያዩ ሱሳሱስ ከሆኑ ነገሮች ወይም ክፉ መናፍስት ግብር አድርጎ ከሚጠቀምባቸው ነገሮች በሙሉ ወደ እናንተ ያ መንፈስ ሲገባ ልክፍት ወይም መልከፍ ይባላል ልክ ሰው ወንድ ሴት እንደሚለክፋላት እንደዚያው ልክፍት ማለት ግን የመናፍስት አለካከፍ ይለያል ቋንቋው ሁሉ የመልከፍ የሚለው ከመናፍስታዊ የሆነው ቋንቋ ነው መናፍስት ሲለክፍ በጥፊ ነው የሚመጣ። ሰው ሲለክፍ የቃላት ነው። የመናፍስት አለካከፍ ሮጦ ልብ ላይ እና አይምሮ ላይ ተቀምጦ ነው የሚነዳ። ስለዚህ አንደኛ ከልክፍት ለማምለጥ እነዚህ አመልና ሱስ የዳይብሎስ ነገር ያለባቸው አካባቢዎች መራቅ ነው። ይህ ከጫቱ ዓለም ከዝሙቶ ዓለም ከሙዚቃው ዓለም ለዳብሎስ ከተገበረ እህልና ምግብ ጭምር መራቅ ከልክፍቱ ማምለጫ ማቅ። ይሄ ለዳብሎስ የተገበረ እህልም ልክፍቱ ይሆናል። እግዚአብሔር ከረዳህና የእግዚአብሔር ጥበቃ ካለ ግን ህመም ይሆነባል። ምናልባት መናፍስቱ ላይ ለክፍ ይችላል፣ ግን ህመም ይሆነባል። ለዳብሎስ የተገበረ ምግብ ለመናፍስት ልክፍቱ። የትኛውም ለዳብሎስ የሚገበር ግብር ለክፉ መንፈስ አንተ ሳይኖርብህ ከሄድክ ልክፍቱ አንተ ስለዚህ አስቸጋሪ ነው፣ የመናፍስት ውጊያ ነው። እና ትልቁ እንደዚህ አይነት መናፍስት ሌሎችንም ለማሸነፍ ዋናው መዋጊያው መንገድ ወደ እግዚአብሔር መቅረብ ነው። ወደ እግዚአብሔር ስንቀርብ ልብህን ያበራልሃል። ወደ እግዚአብሔር ስንቀርብ መንፈሳዊ ህይወትን ትቀምሰዋለህ፣ ታጣጥመዋል የመንፈሳዊ ህይወት ቃናና መዓዛ ይኖራል። መዓዛ የቅዱሳን መዓዛ የሆነ የመድሃን ያለም መዓዛ ይኖራል። የእግዚአብሔር ህግ ህግህና መተዳደሪያ ነው። ከአንደ በትህ ከልብ ለሰከንድና ደቂቃዎች እንኳን የእግዚአብሔር ትእዛዝና ቃሉ አይጠፋም። መመሪያም ጭምር ነው። መንፈሳዊ ስትሆን ያትሆናል። ወደ እግዚአብሔር ስትቀርብ የነፍስ አይን ይበራላል። ቅዱሳንን፣ ጻርቃንን፣ ሰማይታትን፣ መብራንን ሌሎችንም ይቀርበዋል። ሰማይ ይከፈትልሃል። ጸሎት ይደመጣል። ጩኸትህ በእግዚአብሔር ፊት ይሰማል። እያንዳንዱ የምታደርጋቸው መንፈሳዊ ንቅናቄዎችና ጉዞዎች በእግዚአብሔር አይንና እጅ የተያዙና የታዩ ይሆናሉ። ስለዚህ ይሄ ወደ እግዚአብሔር መቅረብ ልክፍት ብቻ ሳይሆን የትኛውንም የክፉ ኃይል ውጊያ የምታልፍበት ነው። ሊገባ ይችላል፣ ሰውነት ውስጥ ግን ወደ እግዚአብሔር ከቀረብክ አይጎዳም። ሲጀመርም ላይገባም፣ አይገባም። አንደኛ አይገባም፣ ወደ እግዚአብሔር ስትቀርብ። ሁለተኛ ከገባ ደግሞ አይጎዳም። እንደው የእግዚአብሔር ኃይል እንዲገለጥና ለትምህርት ለሌሎች እንድትሆን አይነት ይሆናል እንጂ አይጎዳ በአንተ የእግዚአብሔር ኃይል እንዲታይ አንተም እንድታውቀው እንድትቀምሰው እንድታጣጠ መንፈሳዊ ህይወትን ያወቀው ነው የቀመሰው ብቻ ነው የሚያውቀው ምን ያህል ደስ የሚል ህይወት እንደሆነ፣ ሁሉ ነገር የሞላ ጎዶሎ የሌለበት አይነት ህይወት እንደሆነ ትረዳለህ። ስለዚህ ይሄ የልክፍቱን አለም የትኛውን የመናፍስ ውጊያ ማሸነፊያ ትልቁ በንስ ገራችን ወደ እግዚአብሔር መቅረብ ነው። ወደ እኔ ቅረቡ እግዚአብሔርም ወደ እናንተ ይቀርባል። ይሄ ነው መንፈሳዊ ህይወት። የነፍስ ጉዞ ስለሆነ አንድ ለአንድ ነው። ወደ እግዚአብሔር ትቀርባለህ፣ እሱ ወደ አንተ ይቀርባል። አንተ ትጸልያለህ፣ እሱ የአንተን ጸሎት ይሰማል። አንተ የመዳን ያለምን ታደርጋለህ፣ እሱ ደግሞ ያንተ ቀዳዳ ይሞላል። አንተ የሰማዩን ትሰራለህ፣ እሱ የምድሩን ይሞላላ። የሚያስፈልግን ነገር በሙሉ ይሰጣል። በስጋም በነፍስም አትቸገርም ማለት ነው። እግዚአብሔር አምላክ ጉባኤያችንን ያስፋልን፣ ክፉ ላይን ያዝልን። አሜን። ወስብሐት ለእግዚአብሔር ይ